ይሄ ምናምን ገደልኩ ሁላምን ሁልጊዜ የሚያስቀኝ ነገር የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጄነራል ገደልኩ ይላል። ጄነራል መንደር ውስጥ ምን ያደርጋል? ወይ በከባድ መሳሪያ መትቼ ካልክ ትክክል ነው፣ ወይ በደፈጣ የሆነ ቦታ ላይ ጉዞ ሲደረግ ሲባል ካለ ትክክል ነው። ሰፈር ውስጥ እየተኮስክ ጄነራል ገደልኩ የሚል የሆነ ወቅት ላይ ለተወሰነ ለእንትን ጥሩ ነው። ይሄ ገና ወደ ሙቀት ለማስገባት ምናምን ሊጠቅም ይችላል። ብዙ መዓት የተገደሉ ጄኔራሎች በሰልፍ መግለጫ ከሰጡ በኋላ ያኔ ነው ብለው ያኔ ትንሽ ሙቀቱም ነገር ነበር። ያው ግራ ቀኝ ብዙ ለማየው ሰው በሞቅ ሞቅ በጩኸት በግርግር መንግስት እንደሚሆን ተደርጎ ስለሚታመን በሚጨበጨብበት ሰዓት ጀነራል ገደል በጣም ስንት ሰዎች ስንት የገደሉኝ የሚሉ ሰዎች በአደባባይ ወጥተው ምስክርነት ሰጡ። ያኔ ቢያንስ የሚነሱበት ፎቶ ነበር። ፎቶ የሚነሱባት ከተማዎች ነበሩ። አልፎ አልፎ አሁን እንደምን ተፍጨርጭሮ አንድ ሁለት ከተማ አንዱ ፎቶ የሚነሱ ደግሞ ጥሩ ነበር በተወሰነ ደረጃ እንትኑ ለማለት ግን ይሄ በተለይ ዝም ብሎ ጨፍኖ ገራቀኝ የማያሰው ጀነራል መንደር ውስጥ አይሰራም። ኮሎኔል መንደር ውስጥ ምንም አያደርግም። የሰራዊት አወቃቀር ምናምን ምናምን አለ። ታች የተራ ወታደሮች ናቸው። የነሱ አዛዥ አስር አለቃው። ወደኋላ መለስ ካል ቁጥሩ ከፍ ባለ ቁጥር የመቶ መሪ የሚባላል ለመቶ አለቆች። አሁን እንዲያውም መቶ አለቃ ላይሆን ይችላል። ከዛ በታች በበታች ሆነ የሚሆነው በአብዛኛው እንዲህ የተባለ ጄኔራሉ ጋር ለመድረስ በጣም በጣም ብዙ ርቀት ነው ያለው ቢያንስ ዞን ከተማ ምናም በታች እነሱን ለማግኘት ያለው እድል ጠባብ የሆነ በጄነራል የሚዋጋ እግረኛውም ጄነራል አዛዡም ጄነራል የሆነ ምናልባት እንዲህ አይነት ኦፕሬሽን የፋኖች ናቸው ያውቁት። የተረት የንትን ፖለቲካ አንድ ቦታ ላይ መቆም አለበት። ዝም ብሎ ብዙ የሚጠቅም ነገር